ሕግና ደንብ ያለው ማታፍሩ፣ ሕግን ማታቁ፣ የሰውን አባት፣ የሰውን እናት የሞተ ሰው አይቀር፣ ምን አይቀር። በአስተሳሰብ ማሸነፍ ሲያቅታችሁ እንዴት ያሳፍራል! እንዴት ተጨካክናል! አይደለም እኮ የሚባለው፣ ወርደናል፣ ዘቅጠናል ነው የሚባለው። ዘቅጠጣችሁ ዘቃጭ ዝቃጭ ሃይማኖት የማያስተምራችሁ ሃይማኖት ማያስተምራችሁ ባለ ሀብቱ ቢሆን ባለጌ ቆሻሻ ያ ቆሻሻ ለሚሳደብ ለጉልበተኛ ወይ ቂጡን እንትን ላለ ነው ወስደ ብርን ጸጥ የምታሰድበው ሰው። እራሳችሁ ሃይማኖተኛ ተብዮቹ እራሳችሁ ባለጌዎች ስዶች፣ እንደዚህ አይነቱን ሰው ማውገዝ ነው ያለባችሁ። ጌታ ሆይ እኔማ ጌታ በላይ አውርድባችሁ። እግዚአብሔር ምስክር ነው፣ በላይ አውርድባችሁ። እኔም ጠኔ እግዚአብሔር አሁን ደርግማን የገባት እግዚአብሔር በላይ አውርዶባችሁ ንቀል ያድርግልን እናንተ እናንተ ትውልድ አጥፊዎች ማለት ነው። ሰው እርስ በርስ ቢጣላ፣ እኩያው ከኩያው ጋር ቢጣላ፣ እዚህ በስራ ከሆነም እዚህ ላይ እርስ በርስ ትጣላለህ እንጂ ምንም የማያውቀውን ወንድም፣ ምንም የማያውቀውን እህት፣ ምንም የማታውቀውን እናት፣ ምንም የማያውቀውን አባት። አባት እንደ አባት ደግሞ መከበር እናትና አባት መከበር አለባቸው። ጌታዊ የሰውን እናት የሰውን አባት የማታከብ እናትና አባታችሁ ነስቶ ያሳየኝ እግዚአብሔር ምስክር ነው የምላችሁ፣ ቤታችሁ የእናት ሐዘንና የአባት ሐዘን ይግ። በአባት ያልታቀፈ ሰው ነው የሰውን አባት የማያከብረው። በእናት ያልታቀፈ ነው የሰውን እናት የማያከብረው። የፈለገ ነገር ቢሆን የፈለገ ነገር ቢሆን፣ ምን አይነት እርኩሶች ናችሁ ግን? ምን አይነት አባትና እናት በአሳድጋችሁ የእናት ፍቅር ባይኖራችሁ ነው የዚህ ነው ያለ እንደዚህ የምታደረጉት አፈርኩ በጣም እግዚአብሔር በጣም አፈርኩ ለራስ ከእናንተ ጋር እንዳትመጡብኝ ደግሞ ሁለተኛ አንዳችሁ እኔ መድሃኒዓለም እንምላችሁ አንዳችሁ ጅጅ ብላችሁ እንዳትመጡ አላቃችሁን ማታቆኝ እኔ ከአሁን በኋላ ከልጄ ጋር አመጣለሁ ህዝቤን ፎሎዎቼን አስቃለሁኝ እወጣለሁ ባናታችሁ ተገልበጡ። ስድ የስድ ጥርቅም በሙሉ ማለት ነው። የስድ ጥርቅሞች ማናችሁንም አልፈልግም። ማናችሁ ናችሁ? እኔን ለብቻ መጥቶ ጅጅ እንወድሻለን ካላችሁ መታችሁ ማውራው ደስ ካላችሁ ካላላችሁ ዛሬ መታሩ ደስ አይልም ብላችሁ ሂዱ። እኔ አፍር ያለው በዚህ ቲክቶክ በጣም ሲያስጠላ። ዛሬ ስምን ይላችሁ ለቲክቶክ ለፎሎ እንዲህ ከሆናችሁ አንድ ሺ ነው ሁለት ሺ ኤሮ የሚያስገኝ ቢሆን ኖሮ ልታርዱ ነው ማለት ነው። ልታርዷቸው ነው ማለት ነው። ኔክስት ጀኔሬሽን እኔ ያንቺ ሴትዮ ውጭልኝ፣ ከዚህ ቤት እየመጣች አከሌ እና አከሌ እኔ አሁን ልጄን እንዴት አድርጌ በእጄ አስገብቻለሁ። አሁን ከእግዚአብሔር ጋር እንዴት አድርጌ ነው ቶፕ ሞዴሎቹ ጋር ማስገባትና ለምን አርባ ስምንተኛ አትወጣም ከዛ በቀዛ ጋር ማወዳደርና ትንሽ ፓፓ ማስደረግ ነው የምፈልገው። ህልሜን አታቋርጭ። ይሄንን ጣፋጭ ነገር እየበላች ሄዳ ወፍራብኝ ነው የመጣችው። ለራሴ ደግሞ አልወፈርኩም ትለኛለች፣ ወፍራለች

ምንድን ነው የምታወሪው? የሚያቤት ያንቺን ድሪም በሷ ልታረጊው ነው ወይ? አይ አይደለም፣ በአንተ ላረገው ነው የኔን ድረም የኔን ድሪም በአንተ ላረገው ነው። አይ በአንተ በአንተ ላረገው ነው የኔን ድሪም። እኔ የተወለድኩ ጊዜ ራሱ ሞዴል የሚባል ራሱ አልተፈጠረም። የለም ባለ ብለህ የለም። የእኔ የተወለድኩ ጊዜ ማን ሊሰጠኝ? እኔ እንጃ። እኔስ ማን ይሰጠኛል? በዚህ አካውንት ማን ይሰጠኛል? እኔስ ምን ሆነ አካውንትሽ? እሱ በቃ አይሰጥ አላወጣ ብር አድርገኝ። ታዲያ ምን አድርገዋለሁ? በዛ ከተጫወትኩ ም ምን ሆነ ብር አላወጣ አልሰጥም ብት ና እ ትእ ሽ ምን አገባው? ኧረ ይዘጋብሻል እኮ። ምን ቦልከሽ እኔ ባለፈው ጊፍት ጋላሪ ሞላልኝ ና ብሎክ አደረኩትኝ። ከዛ ከአንዳንድ ዘጋብኝ መስጠት አትችልም ለሰላሳ ደቂቃ ጊፍት ብሎ ይሄ እኮ ነው። ሁሉ ጊዜ እኮ ነው ምናገባው። ሁሉ ጊዜ እኮ ነው እስከሚስተካከል እራሱ እስከሚለቅ። ደህና ነሽ ግን ግንባሬ የሳቅሽበትን ፀጉር መጨረሻውን አየሽው? ከልጅነቴም ስወለድ ነው ብቻ ፀጉሬን ምን እንዳደረኩት ስትወለድ የታየው

ረ ቀዝቃዛ ነው። ይኸው የለበስኩት ቀዝቃዛ ነው ሙቀት ነው ወይስ ቀዝቃዛ ነው? ምንድን ነው የምትለው? ሙቅ ሙቅ ነው ሙቅ ሙቀት አለ፣ ቀዝቃዛ አይደለም። አዎ ጃኬት ለመልበስ ፈልጌ እኮ ነው። ኧረ እንዳትመጭ፣ በጣም ነው የሚሞቀ ችን ተቆረጨ በኩል ያለውን አደገ ይለድ

ወይኔ ብራል ያዝኩመናች የባለፈው አለባበሶች ያምራል። እንደ ባለፈው ድጋሚ ከለሮ በሌላ ስታይል አድርገሽ ያምራል። ዘይቴ ሪ በሸሚዙ ያምራል።